ድጋሚ ከፍ ዝቅ እያልክ እንኳን ብታናገራት፣ አሳያለሁ። ውሻ ያለውን ነገር ምንድ? ለዛ ያን ነገር ተረጋግተን እናውራ። እኔ ግን አሳይሀለሁ። ወንድምሽ ነው ምንድ ያልሽኝ ነገሪ። ለዚህ ሰውዬ ተረጋጋ። ለዚህ ነው ተረጋጋ። አንተም ዝም በል በቃ። እሺ፣ ምንድነው የምትፈልገው? እኮ አስመጣሽኝ እኮ ምንድነው? እያንዳንዷን ስትጀመር ማልፈልግሽ ነው። አስመጣሽኝ አንቺ፣ እያንዳንዷን ወንድነቴን ዝቅ አደረግሽ አንቺ። በዚህ ዝም በል። በዚህ አያኔን ወንድነቴን ዝቅ አደረግሽ፣ ወንድነቴን ዝቅ አደረግሽ። ወንድሜ ባክ አንተ ወንድ አይደለም፣ ሴት ነህ። ሴት ገንዘብ እያስላክ ምትጠቀም። ራስህ ሰርተ ነገሮችን ማረግ። ሴት ከዚህ ገንዘብ ወንድ እያንዳንዷን የበላትን ገንዘብ እንደተማረ ሰው አውራ ማታውቀውን ነገር ዝም ብለህ አምስት ዓመት አንተም ብትሆን ለማንም ሳትነግር ነው። ለአንድም ሰው ሳታሳውቅ ነው። ጥራኝ የጠፋችው ይህ ነው እንደሚመስልህ? ውሻ ተረጋጋሽ። ሳንፈልጋት እዚህ ያለ ነው የሚመስልህ አንተ ፍቅረኛ ነው ነገር

እኔ እንዳወራ ፍቀጂ። በስንት ሰዓት አናግራት እንድትጨውበት አልፈልግም። ያለው ነገር ያለኝ ነገር ጨርሼ መሄድ ነው ፈልገው እህቴ። ቆይ ምንድነው እኔ አንቺን ስጠብቀሽ ከዚህ ጋር ሆነሽ ነው የምታገናኝኝ? ቆይ ምንድነው እኔን ደውለሽ ጠርተሽ ከሱ ጋር ሆነሽ የምትጠብቂኝ? አዳምጠኝ። እኔ ያለው ነገር እንዳወራ ከፈለክ እናውራ። አሁን ድረስ አፈቅርሀለሁ ትላለች። እኔ እችን ሴት አልፈልግም። እችን ሴት እኔ አልፈልግም፣ አልፈልጋትም። ከሰው ፍቅር ይዞኛል ወንድ ነው አይደለ? እኔ ሌላ ማፈቅራት ሴት አለች። ያችን ሴት ነው ማግባት የምፈልገው፣ ከሷ ጋር እድሜ መጨረስ የምፈልገው። ለምን ማይሆን እኔ በተስፋ ሰጧትም ያን ሁሉ ነበር ነበር ነበራት ከዛ አስገባችልኝ። እያንዳንዷን የበላትን ነገር ተፈታታ ለነገ ምናም ብላ ነው። ተነሳ ሄደች። አንተ ምንድን ነው የምትለው? አልፈልጋትም። ከዚህ በላይ መሰቃየት አልፈልግም። እባክህ በቃ

የሉን ነገር አድርገህላት በቀላሉ መተዋት ነው የሚመስልህ? ማነህ አንተ? ተዋታለሁ እቻለሁ። አንተ እግሯን ከዚህ ሀገር ረግጦ በወጣ ሰዓት ነው። አንተ ደግሞ እኛ እያለን በሰላም በሰላም ህይወትን አትመረም። ከእሷ ጋር እንደዚህ ቅጠል ነው ማለት እንደዚህ ቅጠል ነው ማለት ነው የሰማኝ ነው ተረዳ። ወንድ ወንድ ነህ አይደለ? እንደዚህ ከማይፈልጋት ወንድ ጋር እንድትሆን ትፈልጋለህ? እንደዚህ ከማይፈልጋት ወንድ ጋር እንድትሆን ትፈልጋለህ? እሺ አስረኝ። እኔ ምንም ሊገባኝ አልቻለም። ምንድን ነው ምንድን ነው ያስደረግሽኛል ያለሽ? ማነህ አንተ? ቢሆን እባላለሁ ሰምተኛ፣ ላይ ቢሆን እባላለሁ እንዴት? ምን ይዤ ነው የምረጋጋው? ቆይ እሺ፣ አንተ እንደዚህ መሆን ምንድን ነው የሚያመጣው? ምን መፍትሄ አለው? እንደዚህ መሆን ነው የምትለው? ሴት እናቷን እንኳን አሳይተኝም አታውቅም። ሴት ነች ለትዳር የምታስብ እናቷን እንኳን አሳይተኛ አታውቅም። እናቷን አንገጥላለች፣ የሰው ሀገር ስደት ላይ የምትኖር ሰው ናት። እሺ ውሻ

ምን እኔ ምንም አላደርግም። አላ ግን የሆነ ሰዓት የስራህን ይሰጣል። ጠብቅ። ሌላ ምንም አልልም። ለዚህ ለወንድምሽ ንገሪው። እኔ አልፈልግሽም፣ አልፈልግሽም እኔ አሁንም ቢሆን አፈቅራለሁ። ቢሆን ምንድነው ማትረዳኝ? እኔ አፈቅራለሁ። በቃ